እለተ አርብ ስቅለት በመላው ኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በጾም በጸሎት እና በስግደት ስነ ስርዓት እየተከበረ ነው። ሐዋርያቱ ጥንታዊት ኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን ጌታዋ እስከ መስቀል ሞት ድረስ የከፈለላትን መከራና ዋጋ በማሰብ ነው ዛሬ የእለተ ስቅለት በዓልን በመላው ዓለም በሚገኙት አብያተ ክርስቲያኗ በታላቅ መንፈሳዊ ስነ ስርዓት በጾም በጸሎት እና በስግደት የምታከብረው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለያዩ አብያተ ክርስቲያናት ሲካሄድ የዋለው የስቅለትን በዓል የሚያሳይ የፎቶግራፍ ማሳያ ነው። ተዝናኑበት።